በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይ የልዳው ፀሐይ የሰማዕቱ የቅዱስ ጊዮርጊስ ታሪክ ሮም ሮሜ፣ ሮማ እየተባለች በተለያዩ ሀገራት በተለያየ አጠራር የምትታወቀው በመጽሐፍ ቅዱስ ደግሞ ሮሜ የምትባለው በምዕራባዊ ጣሊያን ባሕር ጠረፍ አቅራቢያ የምትገኝ የጣሊያን ከተማ ናት። ሮም ቀጶዶቅያ ደግሞ በዚሁ በሮም የምትገኝ መንደር ናት። በዚህች አገር ዞሮንቶስ የሚባል ሰው ነበረ። ግብጾች አነስጣሲዮስ ብለው ይጠሩታል። ይህ በዚህች አገር ይኖር የነበረ ዞሮንቶስ የተባለ ሰው በእግዚአብሔር ትእዛዝ ወደ ፍልስጤም ግዛት ኢዮጴ ወደምትባል ቦታ ሄደ። ኢዮጴ በሜዲትራኒያን ወደብ የምትገኝ የአሁኗ የቴላቪቭ ምዕራባዊ ክፍል ናት። በአይሁድ አጠራር አይፋ፣ በእንግሊዝኛ ጃፋ የምትባል ኢዮጴ የእስራኤል የወደብ ከተማ እንደሆነች የመጽሐፍ ቅዱስ ጥናት ሁለተኛ መጽሐፍ ላይ ተገልጿል። በዚህች አካባቢ ደግሞ ልዳ የምትባል ሀገር አለች። ዞሮንቶስ እዚህች አገር መጣ፣ ከትውልድ ሀገሩ ሮም ይልቅ ይህችን አገር ወዷታልና። ልዳ የቀድሞ ስሟ ሉድ ነበር። ከኢዮጴ 16 ኪሎ ሜትር ርቃ ትገኛለች። ዞሮንቶስ ይህችን አገር ለመውደዱ አንዱ ምስጢር ደግሞ ቅዱስ ጴጥሮስ በዚህች አገር ላደረገው ፈውስ አድናቆት ስለነበረው ነበር። በፍልስጤም ግዛት ከምትጠቀለል ድዲያስ ከተባለች አገር አቅሌስያ የምትባል ሴት አገባ። አቅሌስያ በግብጾች አጠራር ቴዎብስታ ሲሆን በግዕዝ ደግሞ ቤተ ክርስቲያን ማለት ነው። ይህችን ሴት ከመልኳ ባሻገር በአካባቢው በመልካም ምግባሯ የተመሰገነች በእግዚአብሔር የተቀደሰች የተባረከችና የተመረጠች ሴት ነበረች። ዞሮንቶስና አቅሌስያ እጅግ በፍቅር ይኖሩ ጀመር። እግዚአብሔርን ያከብራሉ፣ ለድሃ ይመጸውታሉ። ይህንን ሲያደርጉ የበለጠ ባለጸጋ እየሆኑ መጡ። ነገር ግን ሀብት ሲመጣ መሃን የሚሆኑ ሰዎች በሀገራችን ብሎም በአካባቢያችን እናያለን። ዞሮንቶስና አቅሌሲያም የልጅ ጥያቄ የነበረባቸው በቅን ልቦና እግዚአብሔርን ልጅ ጠየቁት። ቁጣው የዘገየ ምሕረቱና ቸርነቱ የበዛ ልዑል እግዚአብሔር የዚህን ቤተሰብ ጥያቄ መለሰ። ሦስት ልጆችን ወለዱ። ሁለቱ ሴቶች ሲሆኑ፣ አንዱ ወንድ ነው። የሴቶቹ ስም ማርታና እሲያ ሲሆን፣ የወንዱ ደግሞ ጊዮርጊስ ነበር። ከዚህ በኋላ ለዞሮንቶስ ጥሩ ጊዜ አልሆነም። ሁሉም ነገር ተቀየረ። መልካም ይባሉ የነበሩ ሹማምንት ሁሉ ጸባያቸው ተቀየረ። ጥሎት የመጣው የትውልድ ሀገሩ ሮም ነገሥታት ጋላስና ጋሪስ ጣዖት ማምለክ ጀመሩ። እግዚአብሔርን በሚያመልኩና በቤተ ክርስቲያን ላይ ብዙ ጥቃት አደረሱ። ለጣዖት አንሰግድም ብለው እግዚአብሔርን ያመልኩ በነበሩ ብዙ ምእመናን ላይ ግድያ ተደረገ። በዚህ መሃል በደረሰ አደጋ ዞሮንቶስ ሞተ። ይህ ሲሆን ብዙ ሀብት ወርቅና ብር፣ ፈረሶችና በቅሎች፣ በጎችና ፍየሎች ብዙም አገልጋዮች ነበሩት። ከዚህ ጋር የአካባቢው ነዋሪ ፍቅር ስለነበረው ሁሉም ማዘኑለት። በዚህ በጎ ስራቸው ህብረተሰቡ ልጆቹን ማርታ፣ እስያ ጊዮርጊስን ይንከባከቧቸው ነበር። በዚህም ጊዜ የመጨረሻው ልጅ ጊዮርጊስ አስር ዓመት ሆኖታል። በአባቱ መሞት በጣም አዝኖ ያለቅሳል። እንደ አባቴ ፈረስ ግልቢያና ጦር ውርወራ ማን ያስለምደኛል? እያለ ለአካባቢው ሰው በአሳዛኝ ድምፁ ይናገር ነበር። በዞሮንቶስ ምትክ ሌላ ሀገረ ገዥ ተሾመ። ይህም ሰው ፈጣሪውን የሚያቅ የሚወድ ክርስቲያን ነበር። ከአምስት ዓመት ሴት ልጅ በስተቀር ሌላ የለውም። ወንድ ልጅ እንዲኖረው ስለሚፈልግ የዞሮንቶስን ወንድ ልጅ ጊዮርጊስን ከእናቱ ለምኖ አስመጥቶ ከአጠገቡ እንዲኖር አደረገ። ጊዮርጊስ በዚህ ዕድሜው የወታደርነት ማዕረግ ተሰጠው። በአምስት ሺህ ሠራዊት ላይ መኮንን ሆኖ ተሾመ። ገና በልጅነቱ የመቶ ወቄት ብር ደሞዝ የርስትና ጒልት ባለቤት ሆነ። የሀገሩም ሰዎች በትልቅ ክብር አቀባበል አደረጉለት። እሱም ለታላቁም ለታናሹም እናት አባት ለሞቱባቸው፣ ባላቸው ለሞቱባቸው በአጠቃላይ ለድሆችና ለአቅመ ደካሞች ገንዘቡን አከፋፈለ። ጊዮርጊስ ሀያ ዓመት በሞላው ጊዜ ጥበበኛ ሆነ። ፈረስ ግልቢያ፣ ቀስት ውርወራና አደን በጥሩ ሁኔታ ቻለ። ከዚህ ጋርም መንፈሳዊ መጻሕፍት በማንበብና በመማር በእውቀት ጎለበተ። በሥራው ሁሉ እግዚአብሔር እየረዳው ጥበበኛና ብልሃተኛ ሰው ሆነ። በጦር ሜዳም ወታደርን የሚመራ አዛዥ ሆነ። ዝናው በአካባቢው ሁሉ ናኝ ታዋቂ ሰው ሆነ። ይህ ብቃቱና ጉብዝናው ከእግዚአብሔር የተሰጠው ኃይል ነው እንጂ እንደ አመፀኞች በትዕቢት የሚያደርግን አልነበርም። መስፍኑ ሀገረ ገዥ ሀብት ንብረቱን ለቅዱስ ጊዮርጊስ አወረሰ። በቤቱ ባለሙሉ ሥልጣን እንዲሆን አደረገ። በአዳራሽ ግብዣ በጠራው ሕዝብ ፊት ቃል ገባለት ጻፈለትም። ብላቴናው ቅዱስ ጊዮርጊስ ደስ አለው። ምክንያቱ ደግሞ ለሀገሩ ድሃ በሙሉ ሊመጸውትና ከድኅነታቸው ሊያወጣ ከዚያም ሁሉ ተቀራራቢ አኗኗር እንዲኖር በማሰብ ነበር። ነገር ግን ይህ ሁሉ የሚሆነው የመስፍኑን ሴት ልጅ የሚያገባት ከሆነ እንደሆነ ቅድመ ሁኔታ ተቀመጠበት። ቅዱስ ጊዮርጊስ አላንገራገረም። ከጋብቻ መተጫጨት ይቀድማልና ከዚያ ልጅቱ ለጊዮርጊስ ታጨች። ከቆይታ በኋላ ይህ ሀገረ ገዥ መስፍን ሴት ልጁን ከእጮኝነት ቆይታ ወደ ጋብቻ ሕይወት እንዲሆን ወሰነ እንዲያገባ ቅዱስ ጊዮርጊስን ጠየቀው። ቅዱስ ጊዮርጊስ ግን ሚስት እንደማያገባ ይልቁንስ የእግዚአብሔር አገልጋይ እንደሆነ ገለጸ። የሐዋርያው የቅዱስ ጳውሎስን አርአያ ተከተለ። ሰው ሁሉ በድንግልና ተጠብቆ ቢኖር መልካም ነው እንዳለ እንዲሁ ሁሉ የቅዱስ ጊዮርጊስ አኗኗር በእግዚአብሔር ጥበብና ፈቃድ ስለሆነ የንጉሱን ልጅ እንደማያገባ በጽኑ ውሳኔ አስረዳው። ንጉሱ ግን እንቢ አሻፈረኝ አለ። በዚህ ጊዜ የእግዚአብሔር ፈቃድ ሆኖ ንጉሱ ሀገረ ገዥው አረፈ። ከዚህም በኋላ ቅዱስ ጊዮርጊስ ወደ ቤሩት ሀገር ሄደ። ቤሩት ከኢያሪኮ ዳር የተቆረቆረች፣ በሮም አንጻር የሰፈረች፣ ግንቧም እንደ ሊባኖስ የሆነች፣ በሮቿም በባህር በኩል የሆኑ፣ በየብስም በባህርም ለመጣጠላት የማትደፈር ንጉሷ ትልቅና ኃይለኛ የነበረች ከተማ ነች። ህዝቦቿ ደግሞ እግዚአብሔርን የማያውቁ አረመኔዎች ነበሩ። በሃገራቸው በመጣ በሌላ ሀገር ሰው ላይ ጥቃት ከማድረስ አይመለሱምም ነበር። በዚህ ሀገር ድራጎን የሚባል አውሬ ይመለክ ነበር። አውሬው በአስፈሪ ፊልሞች ላይ እንደምናየው ዳይኖሰር እንደሚመስል ድርሳኑ እንዲህ ይገልጸዋል። አንገቱ የሰጎን አይነት፣ ጅራቱ እንደ ዘንዶ የሆነ እንደ አዞ አይነት ጥርስ ያለው፣ በክንፉ አሞራን የሚመስል፣ እግሮቹ የአንበሳን የሚመስሉ። ይኸውም አውሬ ሰውን ጨምሮ በየብስ የሚንቀሳቀሱና በባሕር የሚሄዱ የባሕር ነፍሳትን ይመገባል። በረዥም እግሩ ያመለጠውን ሁሉ ይደርስበታል። ዘሎ ዛፍ ላይ ቢወጣ እንኳ በረዥም አንገቱ ይቀበለዋል። በክንፉ መወርወር ይችላል። ስለዚህ የሰማይ አእዋፍም አይቀሩትም። ትንፋሹ መርዝ ስላለው ያገኘውን ሰው ሁሉ ጸጥ ያደርጋል። የቤሩት አገር ሰዎችም በንጉሳቸው አማካኝነት አንድ ልማድ አላቸው። ሁሉም በሥነ ሥርዓት ለአውሬው ሴቶች ልጆቻቸውን በተወሰነ ጊዜ በየተራ ይገብራሉ። አውሬው የሴት ልጅን ሥጋ ካልሆነ አልበላም ብሎ ሳይሆን የወንድ ልጅ የበላይነትን የሚያንጸባርቅ ባህል ስለ ነበረ ነው። በዚህ ሁኔታ የሀገሩ ሴቶች አለቁ። ለድራጎኑ የሚገበርበት ጊዜ ሲደርስ ሕዝቡ ተጨነቁ። ለንጉሡም እንዲህ አሉት ሴት ልጆች ቻችን አለቁ። አሁን ሚስቶቻችንን ልንገብር ነውን? ይህንንስ አናደርገውም እናደርገውም ያለ እነርሱ መኖር አንችልምና፣ ስለዚህ ይህንን ሀገር ጥለን እንሰደዳለን። ንጉሡም ብቻውን እንዳይቀር ለከርሞ ሴቶች እንዲወለዱ የራሱን ሴት ልጅ ለመገበር ወሰነ። ሁኔታውንም ለሕዝቡ አሳወቀ። ሕዝቡም በዚህ ውሳኔ ተደሰቱ። እንደ ተለመደው በመገበሪያ ቦታ የንጉሡን ሴት ልጅ አቀረቡ። አውሬው በቦታው አልነበረም። ከአራዊት ወገን ምግብ ፍለጋ ለአደን በጫካ ይዞር ነበር። ከሚገብሩለት ቦታ ላይ አስረው ከሚያስቀምጡለት በስተቀር ሌላ ሰውን አይተናኮልም። ቤሩታዊት የሚለው መጠሪያ ቤተሰቦቿ ያወጡላት ሳይሆን የቤሩት ሀገር ሴት ለማለት ነው። ኢትዮጵያ ብሎ ኢትዮጵያዊት እንደሚባለው መሆኑ ነው። ከጥቂት ቆይታ በኋላ ከርቀት እየቀረባት ሲመጣ ተመለከተች። በቃ ሊውጠኝ ነው እያለች በፍርሃት መንቀጥቀጥ ጀመረች። የተቀሯትን የደቂቃ ዕድሜ በጭንቀት ውስጥ ሆና በመንቀጥቀጥ ታሳልፋለች። በአንድ በኩል ቶሎ ደርሶ የማይቀርልኝን ሞቴን ቢያፋጠንልኝ ስትል ተመኘች። በሌላ በኩል ደግሞ በዘገየ ጊዜ ምሕረት ያደርግልኝ እንደሆን ብላ ተመኘች። አሁን ቀረበ። በቀረበ ጊዜ በፈረስ ላይ የተቀመጠ ወጣት ልጅ እንደሆነ ስታረጋግጥ ለጊዜውም ቢሆን እፎ አለች። እዚህ ማናሰረሽ አለ ባለነጩ ፈረስ። ለቤሩት አገር ሰዎች አምላክ ለድራጎን ግብር ተሰጥቼ ነው አለችው። እንዲያስመልጣት አልፈለገችም። ይህ የአገሩ ልማድ ስለሆነ ለጊዜው እንጂ በዘላቂ አያድነኝም ስትል ሰጋች። በዚህ ጊዜ ድራጎን ዛፉን እያተረማመሰ ብቅ አለ። ይህን ጊዜ ቤሩታዊት ጮክ ብላ ቶሎ ሂድ፣ አንተንም እንዳይበላህ አለችው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አምላኪ አለ አላት። ፈረሰኛው ተረጋግቶ ሳይደናግጥ ልጅቱና ፈረሰኛው ቅዱስ ጊዮርጊስ ሲነጋገሩ ሳለ ድራጎን ካጠገባቸው ደረሰ። ከተቀመጠልኝ ግብር አጠገብ ማነህ አንተ ብሎ አንገቱን መዘዘ፣ ምላሱን አውለበለበ። ከዚያ ትንፋሹን ሊተነፍስበት ሲል ፈረሰኛው ቅዱስ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ብሎ ማተበበት። ይህን ጊዜ ቤሩታዊት በፈረሰኛው ወጣት ድፍረት ተደነቀች። ያየችውን ማመን አቃታት። ካሁን አሁን ድራጎን ዘሎ ጉብ ይልበታል ብላ ስትጠብቅ፣ በተቃራኒው ድራጎኑ ተዝለፍልፎ ወደቀ፣ ኃይሉ ጠፋ። ቤሩታዊት የሆነውን አይታ ደስ አላት፤ በመትረፏ ተደሰተች። ቅዱስ ጊዮርጊስ ከፈረሱ ወረደ፤ ቤሩታዊትን ከታሰረችበት ፈታት። ከእርሷ የተፈታውን ገመድ ድራጎንን አስሮ እያስጎተታት ወደ ቤሩት መሃል ከተማ ሄዱ። ሕዝቡም የሆነውን ሲያዩ ተረበሹ። የምንገብርለትን አምላካችንን ለምን እንዲያደርግ አሉት። በዚህ ጊዜ በየግንቡና በየዛፉ ላይ በፍርሃትና በድንጋጤ የተንጠለጠሉ ነዋሪዎች ነበሩ። ለዘመናት ይገዙለት የነበረ ኃይለኛ አውሬ በወጣቱ ፈረሰኛ እንደ ተማረከ እርግጠኛ አልሆኑ። ቅዱስ ጊዮርጊስ ሕዝቡን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እርሱም ብቻ እመኑ፤ ይህ ግን የሰይጣን ማደሪያ አውሬ ነው፣ ራሱን ማዳን እንኳ አይችልም አላቸው። የአካባቢው ነዋሪዎችም አንተ ከሄድክ በኋላ ተመልሶ በእልህ ይፈጀናል አሉ። በሉ ተከተሉኝ ብሎ ቅዱስ ጊዮርጊስ ድራጎን እንደታሰረ ከከተማ ውጭ ወሰደው። ሕዝቡም ይከተሉት ነበር። ነገር ግን አሁንም ጥርጣሬያቸው በሙሉ አልተቀረፈም። ሥጋት ነበረባቸው። ለዚሁም ድራጎን እየጎተተ ሲሄድ ትንሽ ራቅ ብለው ነበር የሚከተሉት። ምናልባት የታሰረበትን በጣጥሶ ቢነሳ እንኳ ለማምለጥ የተወሰኑ ሰዎች ጥግ ጥጉን አድፍጠው ነበር የሚከተሉት። ከከተማ ውጭ ባለ ቦታ ላይ ከታሰረበት ጠፍር ተፈታ። ኃይሉ ገፈፈ። እስሩ ቢፈታም መንቀሳቀስ አልቻለም። ከዛ ቅዱስ ጊዮርጊስ ፈረስ ላይ ወጣና በጦር ወግቶ ገደለው። ህዝቡ አሁን እፎ ያሉ ከጭንቀታቸው ተገላገሉ። በቅዱስ ጊዮርጊስ ድንቅ ሥራ ተደሰቱ። በሚያመልከው በኢየሱስ ክርስቶስም አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ትምህርተ ሃይማኖት ተማሩ። ከዚህ በኋላ ቅዱስ ጊዮርጊስ ከዚህ አገር ወጣ። የቤሩት ሕዝብ በቅዱስ ጊዮርጊስ ስም ሁለት ቤተ ክርስቲያንን አነጹ። አንደኛው በከተማው መሃል፣ ሁለተኛው ደግሞ ድራጎን በተገደለበት በዚሁ ቦታ ላይ። ከዚህ በኋላ ቅዱስ ጊዮርጊስ ባደረጋቸው መልካም ምግባራት ተቀናቃይ ነገሥታት በቅናት ተነስተውበት ውስጥ አካሉ አግጦ እስኪወጣ በእንጨት ላይ ሰቅለው ቀጠቀጡት። ሰውነቱም በደም ተጥለቀለቀ። ከተሰቀለበት አውርደው በብረት ርብራብ በተሰራ አልጋ ላይ አጋድመው በብረት ጠፍረው አሰሩት። አጥንቱ እስኪሰበር አጠበቁት፣ ከስጋው ጋር አደቀቁት። በሌላ ጊዜ የደረሰበት ስቃይ ደግሞ ከውስጥ ያገጠጠ ምስማር ያለበት የብረት ጫማ አስደረጉት፣ እንዲራመድ አስገደዱት። እግሮቹ ከብረት ጫማው ጋር ተቸነከሩ። የግር መዳፉን ዘልቀው ምስማሮቹ ስሩን በጣጠሱት። ደሙ እንደ ውሃ ፈሰሰ። መራመድ ሳይችል አጎንብሶ በጉልበቱ ዳኸ። በዚህ ጊዜ ኢየሱስ ክርስቶስን የዕለተ አርብ የመስቀል ላይ ሥቃይ እያስታወሰ ጸለየ። ይህን ጊዜ ሊቀ መላእክት ቅዱስ ሚካኤል ደረሰለት። ከአሰቃዮቹ ነጥሎ አዳነው። ወደ ነበረበት አቋሙ ወይም ሙሉ አካሉ መለሰውና በነገሥታቱ ፊት በግርማ ሞገስ አቆመው። የሆነውን ሲያዩ ነገሥታቱ እጅግ ተገረሙ። ከዚህም በኋላ ከእንጨት ጋር አስረው በሰውነቱ ላይ እሾህ የመሰለ ችንካር አብዝተው ጠቀጠቁ። አጥንቱ ከስጋው እስኪፈለቀቅ አሰቃዩት። ከእንጨት ፈትተው ጭንቅላቱን በመዶሻ ቀጠቀጡት። በአፍና አፍንጫው አንጎሉ ፈርሶ ወተትና እርጎ የመሰለ ፈሰሰ። እንደገና ከትልቅ ድቡልቡል ድንጋይ ጋር አስረው ከዳገት ቁልቁል አንከባለሉት። ይህ አልበቃ ብሏቸው በትልቅ ድስት በፈላ ውሃ ውስጥ ጣዱት። ከደረሰበትም ስቃይ እንደ ተፈወሰ ቢያዩ በጀርባ አንጋለው በብረት ዘንግ ሆዱን ተርትረው ሆድ እቃውን በሙሉ መሬት ላይ ዘረገፉት። ይህም አልበገረውም። በሙሉ አካል ሆኖ ምንም እንዳልነካው ከመሬት ብድግ አለ። እጅና እግሩን በአራት ቋሚ እንጨት ወጥረው አስረው ብዙ ጅራፍ አሳረፉበት። ሥጋው ተበጣጥሶ ከመሬት ተበታተነ፣ አጥንት ብቻ ቀረ። ደሙም አፈሩን አርሶ አጨቀየው። የፈላ ውኃ፣ ድኝ የተጨመረበት በላዩ አፈሰሱ። አጥንቱ ተቃጠለ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ተገልጾለት አበረታው ፈወሰውም። በተለያየ አይነት መከራና ስቃይ አልሸነፍ ቢላቸው ታዋቂ አስማተኛ አስመጡ። ጠንቋይ አስማተኛው በተለያየ መርዝ የተቀመመ መግዳ ያዘጋጀ እና በዚያም ላይ የአጋንንትን ስም እየጠራ ቅዱስ ጊዮርጊስን አጠጣው። ቅዱስ ጊዮርጊስ ግን አማትቦ ስለነበር ምንም ሳይሆን ቀረ። እጆቹን አስረው በድጋሚ አጠጡት። እጁ ቢታስርም በአገጩ አማተበ። አሁንም ምንም አልደረሰበትም። አስማተኛው አትናቴዎስ ባየው ነገር ተደንቆ በቅዱስ ጊዮርጊስ አምላክ አመነ። ንጉሡ ዱዲያኖስ የሆነውን ሲሰማ አስማተኛውን አስገደለው። ይህ ሁሉ ስቃይ አልበቃ ብሏቸው በመንኮራኩር ወፍጮ ውስጥ ቅዱስ ጊዮርጊስን ከተው በአርባ ሰው እያዞሩ ሰውነቱን ከተከቱት፣ በጣጠሱት። ከዚያም ስጋውና ደሙ የፈሰሰበትን አፈር ሳይቀር አርቀው ቀበሩት። ሳይቆይ ተነሣ። የእንጨት መሰንጠቂያ መጋዝ ተጠቅመው ከአናቱ ጀምረው ቁልቁል ሰነጠቁት። እኩል ሁለት ቦታ ተከፈለ። አንድ እጅና አንድ እግር ግራና ቀኝ ተለየ። ሲሞት አርባ ክንድ ቆፍረው ቀበሩት። ይህ አልበቃ ሲላቸው በመቃብር ላይ እንደገና ዘጠኝ ክንድ አፈር ቆለሉበት። ከዚያ ዘወር ሳይሉ ከተቀበረበት ብድግ ብሎ ተነሳ ቅዱስ ጊዮርጊስ። እውነተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይና ባለሟል ቅዱስ ጊዮርጊስ በሰባት ዓመት ተጋድሎ ባደረሱበት ሥቃይ አልበግር ሲላቸው አዝኖና ተበሳጭቶ ይሞታል ብለው በአንዲት ድሃ ሴት ቤት ከቤቱ ቋሚ ምሰሶ ጋር አሰሩት። የቅዱስ ጊዮርጊስ ሰውነት ከምሰሶ ጋር በተነካካ ጊዜ ደረቁ እንጨት ስር ሰደደ፣ ቅጠል አወጣ፣ ለመለመም ከዚያም ዛፍ ሆነ፣ በሴቲቱ ቤት አልፎ ወጥቶ ዋርካ ሆነና ለድሃይቱ ሴት የቤት ጥላ ሆነላት። ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ለቅዱስ ጊዮርጊስ ምግብ ሰጠው። የተረፈውን ሰማያዊ ምግብ በሴቲቱ መሶብ አኖረው። መሶቡም በነጭ እንጀራ ሞላ። ቅዱስ ጊዮርጊስም እንደ ፀሐይ ያበራ ነበር። በዚህ ጊዜ ለሴቲቱ የተደረገላት ይህ ብቻ አልነበርም። አንድ ልጇ እውር፣ ደንቆሮና አንካሳ ነበር። ቅዱስ ጊዮርጊስ ከዚህ ሁሉ ችግር አላቀቀው። ፈወሰው። በኋላ ያ ንጉሥ ከቤቷ በላይ የወጣውን ዛፍ አይቶ በምን እንዲህ እንደሆነ ጠየቀ። ይህን ያደረገው ያ የታሰረው ነው ሲሉ ወታደሮቹ ተናገሩ። ኋላ ከታሰረበት አስፈትቶ ወደ ዳግም ሥቃይ ወሰዱት። የተለያየ ነገር ተጠቅመው ሞቶ አልቀር ሲላቸው እጅግ የበዛ መከራ ጸኑበት። ነገር ግን ከእነሱ ድካም በቀር መነሳቱ አልቀርም። በመጨረሻ ሥጋውና አጥንቱን አቃጥለው አመዱን በደብረ የድራስ በተባለ ተራራ ላይ በተኑት። ንፋስ እንዲወስደውም አደረጉ። ከዚያም አጠናቀን ጨርሰናል ብለው መለስ ብለው መንገድ ሲጀምሩ ወንድሞች የቆዩኝ፣ ከእናንተ ጋር ልሂድ የሚል ድምፅ ሰሙ። ወደ ኋላቸው ዘወር ብለው ቅዱስ ጊዮርጊስ ተነስቶ ወደ እነሱ እየመጣ እንደሆነ ሲመለከቱ ወታደሮቹ ተሸነፍ ሲሉ እጅ ሰጡ። ከዚህ በኋላ መከራ ላይ ያጸኑበት ወሰኑ፣ ይልቅስ በዚህ ጻድቅ አምላክ ልናምን ይገባናል ብለው ተከተሉት። ቅዱስ ጊዮርጊስም አስተማራቸው፣ በኢየሱስ ክርስቶስ አምነው ተጠመቁ። ይህን የሰማው የወታደሮቹ አለቃ ንጉሡ ዱዲያኖስ ወታደሮቹን አስገድላቸው፣ በዚህም ሰማዕትነትን ተቀበሉ። ቅዱስ ጊዮርጊስ በሃያ ዓመቱ ስለ ክርስትና ሃይማኖት የጀመረው ተጋድሎ ከሰባት ዓመት በኋላ ሃያ ሰባት ዓመት ሲሞላው ከፈጣሪው የምሕረት ቃል ኪዳን ተቀብሎ በወርሃ መያዝያ በቀን ሃያ ሦስት አንገቱን ተቀልቶ ሰማዕትነትን ተቀበለ። ይህም የሆነበት ምክንያት ከፈጣሪ ቃል ኪዳን ከተቀበለና ከዚያም በክርስቶስ ስም እንደሚገድሉት ስለ ሰማ ነው። በዚህም የወንጌልን ቃል ተግባራዊ አደረገ። መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ይህን የጌታችንን ቃል ተግባራዊ በማድረግ ኃላፊውን ዓለም በመተው ዘላለማዊ ጽድቅ ወራሽ ሆኗል። ከኢየሱስ ክርስቶስ ሕማምና ሥቃይ በኋላ ከሐዋርያት ቀድ ደግሞ፣ ሰማዕትነትን በመቀበል ቅዱስ እስጢፋኖስን የሚቀድመው የለም። ቅዱስ ጊዮርጊስ ደግሞ የደረሰበት ጸዋት ወመከራ በድል በመወጣት በሰባት ዓመት ተጋድሎ ሶስት ጊዜ ሞቶ በመነሳት ጸረ ሃይማኖተኞችን ወይም ኢአማንያንን በማሸነፍ በማሳፈር ሕዝቡን ያንገላታ የነበረውን ደራጎንን በመግደል ከዚህም ባለፍም ሙት በማስነሳት የደረቀ የቤት ምሰሶ በማለምለምና ሌሎች ድንቅ ተአምራትን በማድረግ የሚስተካከለው የለም። በዘመነ ሰማዕታት ታላቁን ገድል ተጋደለና በድል ተወጣ። በመጨረሻ በገዛ ፈቃዱ ስለ ክርስቶስ ሰማዕትነትን ተቀብሎ ሰባት የክብር አክሊል ተቀበለ።